ኢየሱስ ክርስቶስ ለኛ ብሎ ወደ ምድር ኃጢአት አዳም በሰራው ኃጢአት ምክንያት ወደ ምድር መጥቶ ሞታችንን እንደ እንደሞተልን ነው ሲነገረን የኖርነውና፣ አንተ ከተቀደስ አንተ ከአንበሳው ከዳንክ አንተ ከሲኦል ከዳንክ፣ ጎረቤት ሲሞት እንዴት አስቻለ? እንዴት ዝም አልክ? ወንጌልን እንዴት አትሰብክም? እግዚአብሔር እንዲላል ባለዳነክ ቆንጂ ያልተጻፈ ታሪክ፣ ጆሮን ከፈት ከፈት አድርገህ ስማ። አንድ አፍኝ ውሃ ማለት ነው። አንድ ዙ ከዘላለም ውስጥ እንደነሽ እጅ በእጅ ብቻ የምትሰጠው ውሃ ማለት ነው። ኢየሱስ አያማልድም። አሁን ደጋግሜ ነው አያማልድም። አንድ ያማልዶ አልፈዋል። እሺ ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ላይክ በማድረግ ጀምሩ። ስሙ ይሄን ልጉድ ሞት አለ መሞት አይደለም የሚያስፈረኝ፣ ስትሞት ሲኦል ብትገባስ ለምንድን ነው የሚያፈጥብኝ? አትጠላውን አታፈጠ ሌላ በሽታ አትንበት። ጓደኛዬን እየተሰናበትኩት የትም አልሄድም። ሁሉም እንደዛ ነው የሚሉት። እነማን የታመሙ ሰዎች። ታስታውሳላችሁ? ሆስፒታል ጽዳት ሰራ ነበር። ሁሉም ሰው በእግሩ ተራምዶ እየገባ በሬሳ ሳጥን ሲወጣ አይቻለሁ። ከደግፎ ገብቶ እራሱ እንችል ይወጣ አላየህም? አይቻለሁ። ታዲያ ምን እሱ ነኝ ባትሆንስ? በሬሳ ሳጥን ከሚወጡት ተርታ ብትሰለፍስ? ዛሬ የመጨረሻ ቀን ቢሆንስ? ድንገት ትንፋሽ ቀጥ ቢልስ? ዛሬ የመጨረሻውን አየር እየሳብክ ብትሆንስ? ተረፈ አንተ አታስፈራረው እያስፈራረውት አይደለም። ሁላችንም ሞታችንን ተሸከመን ነው የምንዞረው። ዛሬ ግን ዶሰን ከብዶታል። ቢሸነፍስ? አላልኩም ትሞት አለ። መሞት አይደለም የሚያስፈረኝ፣ ስትሞት ሲውል ብትገባስ ሌላ ጽድቅ የሚያበቃ ምን አይነት ስራ ሰራ ሰርቻል አው ሰርቷል ነገር አው ለምሳሌ ለምሳሌ ምን ደላላ ነ ተዋሻል። ፈጣሪ ደግሞ እሸት አይወድም። ያለን ለተሸገረ አትረዳም ፈጣሪ ደግሞ ሁለት ካለ አንዱን ለተሸገረ ሰው ስጥ ነው የሚለው። ስለዚህ ሲውል ትገባለ። ሀሳብ ጥሩ ነው፣ ለደሃ መስጠት ጥሩ ነው፣ እውነት መናገር ጥሩ ነው። ይሁን ይሁን ይሁን፣ ገነት ለመግባት ምን ሰርታል? ይሄ በትውልድ አእምሮ ውስጥ የተቀረጸ ነገር ነው። የእኔ አባት ለድሃ ሳንቲም ሰጥተህ የሆነን ሰው ደግፈህ ያለህን አካፍለህ ሰማይ አትገባም። ሰማይ እንደዚህ አይነት ነገር የለም። መጽሐፍ የምናገረው በልጁ የሚያምን የዘላለም ሕይወት አለ ነው ብለው ካላመንክ የለም። በቃ መንገድ እሱ ነው፣ እሱን ይመን መጽሐፍ የምናገረውን ተቀበሉ። አለበለዚያ ቀጥታ ወደ ሲሆን፣ የእኛ መልካም ስራ የመርገም ጨርቅ ነው። ይሄንን እወቁ። ይሄንን በአደባባይ እንመሰክራለን። መጽሐፍ ነው የምናገረው። ምንም ማድረግ አይቻልም። በኢየሱስ ብቻ ነው መዳን በሌላ የለም። እንግዲህ ኢየሱስ ብቻውን ያድናል። ምንም ማረጋ አይቻልም። ሰውንም እቺ አንድ ፍኛ የዘላለም ህይወት ሰጣል። ቆንጅዬ ያልተጻፈ ታሪክ። ጆሮውን ጆሮን ከፈት ከፈት አድርገህ ስማ። ሰውንም አንድ ፍኝ ውሃ ማለት ነው። አንድ ዞ ከዘላለም ውስጥ እንደነሽ ተቀላሽ እቺ በእጅ ብቻ የምትሰጠው ውሃ ማለት ነው። አብርሃም የሚኖር ቢኖር እና ቤቱ አንድ ቀን በሶስት ስላሴ ተመስሎ ሴጣን ይመጣል ነው ማለት ነው። ከዛ በኋላ አስተናግደኝ ይመናል ማለት ቤቱ ይገባል። ከዛ በኋላ ቤቱ ከገባ በኋላ በግ ሊያርድለት ሲል አቅርቦለት ምናምን በግ በግያለ ከዛ በኋላ አይ የበግ አልፈልግም ልጅ ተርፍኛው ፈልቀው ልክ እንደ አብርሃም ይስሐቅ ሊያርዱ እንዳሉ ማለት ነው። ከዛ በኋላ ሼል እና የውባ ነበረ ሦስቱ ስላሴዎች እስከመጡ ምናምን ብሎ ልጁን ያረድለታል አሉ ነው። ከዚያ ልጁን ካረድለት በኋላ ሰው ምን ይሆናል ማለት ነው? ቶታሊ ሰውን እያሳደደ የሚበላ ሰው ይሆናል ማለት ነው። ቶታሊ በኋላ እያሳደደ ሰዎችን ሲበላ እንድቀን በመንገድ ላይ ይሄድ እያለ አንድ ያለው እንደ ይሄን ስም እኮ ከዚህ በፊት አቋለውና ምናምን ይልና ከዛ በኋላ ውሃ ይሰጠዋል ማለት ነው። ወልከ ተመት ወላይ ይሞታል። ልክ ሲሞት በእግዚአብሔር ዙፋን ፊት ይቀርባል ማለት ነው። ከዛ ሚዛን ተደርጎ በእግዚአብሔር ዙፋን ፊት የተደረገው ነገር ሲመዘንና ሲታይ ሁለቱም ሙሉ ሰው ሲበላ ሲያርድ የነበረ ሰው ነውና ግን ደግሞ ያቺ በእመቤት በድንግል ማርያም ስም የሰጣት ውሃ ማለት ነው ለዘላለም ሕይወት አበቃችሁ ማለት ነው። ይሄ ሰው ማን ነው? ኮሜንት ላይ እስቲ መጣቁ ታስቀምጡልኝ። ሰው ማን ነው? ኮሜንት ላይ መጣቁ ሰው እኔም አቆ አንድ ሰው አለ እሱም ይህ ሰው ውሸት ይባላል። ሰው ሰራሽ ውሸት ይባላል፣ ስሙ ከዛ ውጭ የለም። አያችሁ ምን ያህል የጨለማ ጉዞ እንደሆነ እድሜ ልኩ ሰው ሲበላ ሲያርድ ግብስ ሲሰራ የነበረው ሰውዬ ያችን ውሃ ሰጥቶ ገባ። በኢየሱስ መስቀል ላይ እንዴት እየቀለዱ እንደሆነ ስሙ ያለው በቃራኒው ላይ የከፈለውን ዋጋ ያንን ዋጋ እንዴት አሳንሶና ተራ ነገር ለማድረግ የሚሰራ ሴራ ነው። ይሄ እኮ ቀላል ነገር እንደ ቀልድ እንዳታይ ይሄ መስቀሉ ስራ ምንም አይደለም ውሃ ሰታም ትገባለህ ነው እኮ መልእክቱ የተወጋ ይሁን በኢየሱስ ስም የክፉ መንፈስ መንፈስ እኮ ነው የራሱ በሰው ላይ ቁጭ ብሎ ይጋልባል ኧረ አንተ ክፉ መንፈስ አናት ይመ በኢየሱስ ስም ወንድም እንዳይባልም ይሄ ነውር ነው ተረት እኮ ነው አሁን ያወራኩ ተረት ነው ውሸት ነው መዳን በክርስቶስ ነው። ሰማይ ልትገቡ ወደ ኢየሱስ ውሃ ሰታችሁ የሆነ ነገር አርጋችሁ፣ አረ አረ ዋጋ አትክፈሉ፣ ዋጋ አትክፈሉ። ትርፉ ድካም ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስንም ኢየሱስ ክርስቶስ ለኛ ብሎ ወደ ምድር ኃጢያት አዳም በሰራው ኃጢያት ምክንያት ወደ ምድር መጥቶ ሞታችንን እንደ እንደሞተልን ነው ሲነገረን የኖረውና ያንን ነገር ግን መጽሐፍ ቅዱስ ላይ በቃ እያጣሁት ይመጣሁ ማለት እኔ ያን ያህል የአምላክ የአምላክ ካራክተር መደበቅ አለበት ብዬ አላስብም። መጽሐፍ ቅዱስ ላይ እግዚአብሔር አብ አንድ እንደሆነ ብሉይ ኪዳን ላይ ይናገራል። ይናገራልና ለምንድን ነው ኢየሱስ ክርስቶስ አምላክ ከሆነ ለምን በግልጽ አልተነገርም ነበር? ማለት ይሄን ያህል ሰዎችን ሊያጠም የሚችል ነገር ለምን ይሄን ያህል መመራመራችን ለምን አስፈላጊ ሆነ? እና አንድ እሱ ጥያቄ ሆነብኝ። ሲቀጥል ደግሞ ልጆች በአባታቸው ኃጢያት እንደማይወርሱ ምናምን ብሉይ ኪዳን ላይ ተጽፏል እና ለምን ታዲያ እኛ በአዳም ኃጢአት ምክንያት ለምንድን ነው እስከ መጨረሻው ድረስ ኃጢአተኛ የሆን ነው? በአዳም ልጅ አባቱን ኃጢአት የማይወርስ ከሆነ ለምን እኛ ኃጢአታችንን መውረስ አለብን? ግዴታ ማለት ሲቀጥል ደግሞ እኛ የዘላለም ሞትን ነው ተፈርዶባቸዋል የተባለው ነው። የዘላለም ሞት ከሆነ ለምን ኢየሱስ ሞትን በሞት ከሆነ የሻረለን ዘላለም ለምንድነው ያልሞተው? ማለት ሶስት ቀን ዘላለምን ሊተካ ይችላል? እንደ በኔ ጭንቅላት አለቅም፣ ግን ሊተካ ይችላል ብዬ አላስብም። ሲቀር ኢየሱስ አያድንም፣ በኢየሱስ በኩል ድነት የለም ነው፣ መጽሐፍ ቅዱስ ላይ የተጻፈው ውሸት ነው ነው። ይህንን ለማለት ነው የፈለጋችሁት? አሁን ሳስበው እንደዚህ ነው ፍላጎት። ታዲያ ይህንን በሚመስል መንገድ አታመጡም እንዴ? ምን ሆናችሁ ነው? አንድ ቀን መጽሐፍ ቅዱስን ከፍቶ አንብበው የማያቅ ሰው እንዲህ በአደባባይ ሲያወራ ሚዲያችሁንም ሆነ የእናንተን ስራችሁንም ሆነ የፈለጋችሁትን ያንን ድራማ ራሱ በትክክል እኮ መተወን አይችልም። ይህንን እናት ከፍተሽ እንኳን አታውቅም። የእውነት የእውነት፣ በአስር ጣቴ ሊፈርም ከፍተሽ መጽሐፍ ቅዱስን አንብበሽ አታውቅም። እንዲህ እንዲህ እንዲህ መጽሐፍ ቅዱስን እኔ እንጃ እኔ እንጃ። አንድ መስመር ራሱ የወሰድሽ እኳ አይመስል ገና ከንግግርሽ እኮ ያስታውቃል። ፈልጉትን ሀሳብ ለማሳካት የሚመስል ሰው ትንሽ እንኳን ባይብልን ያነበበ አንዳንድ ነገሮችን ጠቀስ ጠቀስ አድርጎ የሚያወራ ሰው ቢሆን አይሻልም? እንደዚህ ምንም ያላነበበ ዝም ብሎ ሚዲያ ላይ አቅርቦ ኢየሱስ እንትን አይደለም ብሎ ሚዲያ ላይ እያመጡ ማይክና ካሜራ በቃ ተናገር። ኧረ አይሄድም፣ አይሄድም፣ አይሄድም ማለት ከሀሳባችሁ ጋር እኩል ሊሆን አይችልም ማለት የሀሳባችሁትን ነገር ሊያሳካ አይችልም። ይነቃል። ዝም ብሎ ተራ ወሬ እንደሆነ ያስታውቃል። አሁን የልጅቷ ንግግር ምንም መጽሐፍ ቅዱስን እንዳላነበበች እኮ ይሄ ሚዲያ ላይ ማቅረብ በጣም ነውር ነው። በውነት ነው። ትንሽ ያነበበ ሰው ስለ ኢየሱስ ያወቀ ሰው ትንሽ ቢመጣ ይሻል፣ ይሻላል። የእናንተ ምኞት ለማሳከትም ይሻላል፣ አይሻል። ለማንኛውም ጠቅለል ስናደርግ እናደርክ ወደርክም ጠላ መዳን በክርስቶስ ነው። መንገድ ኢየሱስ ነው። ሌላው ሁሉ ጠቅለል አድርጎ ገደል ነው። ምንም ማረግ አይቻልም። ኢየሱስ ብቻውን ያድናል። ታኮ አያስፈልግም። ይህንን በደንብ አድርገሽ ሰምተሻል። ኢየሱስ ጌታ እንደሆነ ካራክቴር ይሁን። ኢየሱስ ያድናል። ነይ ወደ ኢየሱስ። ሕይወት እሱ ነው። እንግዲህ ምንም ማድረግ አይቻልም። ስሙ ስሙይንንም ኢየሱስ ያማልዳል ኢየሱስ ያስታርቃል ሲባል እኮ የሚመስላቸው በጣም ብዙ ሰዎች እግዚአብሔር አብ መሃል ላይ ቁጭ ብሎ እግዚአብሔር ወልድ መንፈስ ቅዱስ ሲጋ ቁጭ ብሎ እግዚአብሔር ወልድ ቆሞ በቃ ይቅር በላቸው በቃ ማራቸው በቃ ተዋቸው በቃ ስለሚመስላቸው እኮ ነው ኢየሱስን መቀበል የሚከብዳቸው በቃ ያማልዳል ማለት ጌታዬ አምላከን እንደው ዝም ብሎ ቀኑ ሙሉ ያው በቃ ይቅርታ ብለው አላሉ ሶሪ ይበላቸው ምን የሚል ይመስላቸው ብራዘር እንደሱ አይደል እንደሱ አይደል እግዚአብሔር መስክረኝ እንደ ሷል ሰው ከኃጢአት መርዝ የሚድነው ቃሉን ሰምቶ ኢየሱስን ቢቀበል ነው። በሉት አንተ የምታስተምረውን ግን በቅጡ ታውቀዋለህ። እኔ ስለማማለድ ያስተምራል ብዬ ጠብቀዋለሁ። እሱ ላሻ አላለም። አይ ሰውዬ እኮ ዝም ብሎ በቃ ይህ ሾርት የሚሞሉት ይጫወትበታል አለ። እንደዚህ አካል እውነት አይደል? ኢየሱስ ሆይ ማረኝ ይቅር በለኝ ብለህ ለምን ትጸልያለህ? አይ ሜንት እኔ እኮ በጣም ትገርሙኛላ። እኔ አሁን ይሄ መምህር ነው እውነት በጣም ነው የሚገርመኝ። ይሳዩ አይክሊ ለማንኛውም ኢየሱስ አያማልድ እሺ። ፈራኝ ነው ሊፈርድ ነው የሚመጣው። አባቴ እንደዚህ እያልክ ህዝቡን ገንዘብ መቀፈያና መክበሪያ መንገድ ነው እንጂ ያስ የተያዝከው ለህዝቡ ወንጌል እየሰበክ አይደለም እያስተማርክ አይደለም።

የፕሮቴስታንትና የጴጥ ያስተምሮ ትምህርት አይደለም እኔ ልንገራችሁ በራስ መንገድ ኢትዮጵያ በተለይ በዚህ ዘመን ያለ አይምሮ አለ ማንበብ ትችላለ ወንጌልን አንብ ምንድን ነው የሚለው ኢየሱስ አያማልድም አሁን ደጋግሜ ነው ምን አያማልድ አንዴ አማልዶ አልፏል እሺ በስጋ ወራት እያለ አማልዶ አልፏል እሱ ከዚህ በኋላ የምመጣው ልፈርድ ነው ነው ያለው እሺ አባቴ ማንንም አታጭበረብር ማንንም አታጭበርብር በዚህ ዘመን። እኔ የትኛውን ኢየሱስ እንደምትከተሉ ግን አይገባኝም። እነ ፕሮማክስ ሌላ ኢየሱስ አዘጋጅታችሁ ነው አይደል? ይሄን ህዝብ ላይ ተቀልዱበታላችሁ። በኢየሱስ ስም በቃ ይሁላ። ለማንኛውም ነፍስ ይማር። አይ ፍንቴ ምንም ነገር እንዳታቀርቡ። በዚህ እድሜ እንደዚህ ተራ ነገር እንድታወራ ያደረገው እኮ ትምህርት ነው። የተማርከው ትምህርት ከኢየሱስ ወንጌል ውጪ ተራት። የተማርከው ተራት እኮ እንደዚህ ያደረገው። አያማልድም ደጋግሜ ይናገራል እስቲ መጽሐፍ ቅዱስ ምን እላል አምጣ እንደሚያማልድማ እኛ እናወራለን መጽሐፍ የሚናገረውን ኢየሱስ አማላጅ ነው ዕብራውያን 7ት25 ዳንብብ ሮሜ 834 ዳንብብ ሌላም አስፈላጊ ከሆነ እንጨምራለን ያማልዳልዳል ማለት ጥቅስ አምጣ ስላልከ ማለት እኛ በመረጃ ስለምናወራ ነው የተናገርኩት እስቲ አንተ አምጣ አሁን ትልቅ ሰው ነህ በዚህ እድሜ አያማልድም ብለህ ብቻ ተናግረህ ሄድክ አይ ፔጤ አይ እንትን አይ ተረት አይ ተረት አይ ተረታ ተረት ያነበበ አይመስልም። መሳት አእምሮ የሚያስብ ሰው ይላል። አሁን አስቦ ነው ያንተ እያወራ ያለው? የሚያስብ ሰውማ መጽሐፍ ቅዱስን እኮ አንብቦ ከመጽሐፍ ቅዱስ ጤቅ ሰምትቶ ነው የሚናገረው። እንደዚህ አይነት ተረት አውርቶ መሄድ ልክ እንዳነበበ ሰው ኮንፊደንስ አቤት አቤት። ሴጣን ግን ምን ያህል ክፉ እንደሆነ የምታውቁት እኮ በዚህ ነው ምንም የማያውቁትን ሰዎች እንደዚህ አሳብቶ የሆነ ነገር አውርቶ ይሄዳ ልክ እንደሚያውቅ ሰው ማለት ነው። ጉራ ብቻ። የሴጣን ስራ እኮ እንደዚህ ነው። እስቲ ከመጽሐፍ ቅዱስ ሰምጠ ኧረ በኢየሱስ ክርስቶስ እንዴት እንደሚያሳፍር እኮ። ህፃን የሆነ ልጅ ቢያወራ ችግር የለም በዚህ እድሜ ምንም አያውቅም። አሳዝንም ጌታ ምስክር እኮ ነው። የጨለማ ጉዞ በጣም እኮ ነው የሚያሳዝነው ጌታ። ኧረ ኢየሱስ ያድናል። ወገኑ ወደ ኢየሱስ ካልሆነ የጨለማ የጨለማ ጉዞ እኮ ነው። ለምን አላየኸም? አንተ ላይ እንዳታይ ኦልሬዲ ጋርዶ እንትን፣ እኔ እሱን ለመናገር አይደለም፣ ግን ጌታ ይህንን ነገር ገልጦ ቢያሳይ ደስ ይለኛል። የጨለማ ጉዞ እኮ ነው። በኢየሱስ ክርስቶስ ኢየሱስ ያድናል። ከእሱ ውጭ መንገድ የለም፣ ብቻውን ያድናል። የማንም ታኮ አያስፈልግም። ምንም ማድረግ አይቻልም። በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም እኔ ግለሰቡን ግደፋታ ለማንኛውም ያ ያ ነገር አይደለም። የመጣሁት ግን እስኪ ዝም ብሎ ለዚ ለጴንደ ማህበረሰብ እስኪ ዝም ዝም ዝም ብሎ አንድ እንድትናገር ጉዳት እናደርስ ጽሙ የምንልክ እስቲ ባርከን እስቲ ባርከን ለአንዳንድ ሰዎች እኮ እንደኛ አይደለም፣ እንደኛ አይደለም፣ እንደኛ አይደለም። እችን እንኳን ክሬዲት ስጠን ክሬዲት። እንዴት የተባረከ ሕዝብ ነው! ስራው ነው የሚመሰክረው። በቃ አለቀ። ጌታ ኢየሱስ ሆይ ስም ይባረክ። በእውነት አረ አምኖ ከዳኑ መካከል አንዱ ስለሆን ጌታ የተባረከዩ፣ አይገርምም። ሀያ አራት ሰዓት ጴንጤን እየተሳደብኩ ምንም ማንም ምንም ብሎ አያውቅም። መልሰን እንዳንተ ክፉ እንድንናገር መጽሐፍ እንደሄን አይናገርም። ጴንጤ ባርኮ ነው ሄደው፣ ተባረክ እግዚአብሔር ባርክ ከዚህ ጉድ እግዚአብሔር ያውጣ ብሎ ነው ሄደው። ያንን ጴንጤ ላይ ለመርክና ደገምክ፣ እዛ ሰፈርም ሁሉም ሰው እንደ ጴንጤ መስሉ

እኛ ከክርስቶስ የተማርነው ነው የምናሳየው። ሌላ ግን አያሳየም። ለሌላ ጊዜ ተጠንቀቅ። ወደ ኢየሱስ ነህ፣ ኢየሱስ ይወዳሃል። ሌላ ምን እንላለን? ከኢየሱስ ውጭ መንገድ የለም፣ ምንም ማድረግ አይቻልም? ስሙ፣ ለምሳሌ እናንተ ከጓደኛችሁ ጋር በአንድ ቤት ውስጥ እየኖራችሁ እና ቀድማችሁ የምትሄዱበት ነገር ስላላችሁ ልክ ልትወጡ ስትሉ በራችሁን የውጪን በር ከፍታችሁ ልትወጡ ስትሉ በራችሁ ላይ አንበሳ ቆሞ ብታዩ ሃሌሉያ እና አንበሳ ቆሞ ብታዩ፣ ከዛም በኋላ በራችሁን ዘክታችሁ ምንድን ነው የምታደርጉት? ሮጣችሁ ወደ ቤት ትመለሱና ለጓደኛችሁ ምን ታደርጋላችሁ? እንዳትወጪ በር ላይ አንበሳ ቆሟል። ምን ያደርግሻል? ይበላሻል አይደለ እንደዛ ነው አይደል የሚባለው። እና ጓደኛችሁ አልቀበልም ብላ አይ አንቺ አታቂም ዝም በይ ምንም ነገር ምታቂው ነገር የለም ብትላችሁ፣ በቃ አይ ምታቂው ነገር የለም ብላኛለች ብላችሁ ዝም ትላላችሁ እንዴ አንበሳ አለ ቆሟል፣ ትበያለሽ! እያላችኋቸሁ በየመንገዱ የሚጮሁት ወንጌል ሰባኪዎች እነዚህ ናቸው። ሞታ አለ ሞታ አለ ያሉ የሚጮሁት አሁን ሞኝ የመሰሉት አሌሉያ አሁን ሞኝ ይመስላሉ አይደለ? በየመንገዱ ሲጮሁ አሁን ይቀለድባቸዋል አይደለ? አንበሳ ቆሟል፣ ይበላቸዋል፣ አትውጡ፣ ኢየሱስ ጌታ ነው፣ ወደ ኢየሱስ ኑ፣ ሞታ አለ ያሉ የሚጮሁት እነዚህ ናቸው። ስለዚህ እቺ ጓደኛዋን ለማዳን አንበሳ ላቱጪ አቱጪ እያለች የተቻላትን ብትሞክር ለመጎተት ብትሞክር፣ ተንበርክካ እግሯ ላይ ብትለምናትም ጓደኛዋ ግን ምንም አታውቂም ዝም በይ ብላ የእሷን ድምፅ ዘግታ ኢየሱስ ጌታ ነው በሯን ከፍታ ስትወጣ ያ አንበሳ ምን ያደርጋታል? ይበላታል አይደል እንዴ? እቺኛዋ ኃላፊነቷን አልተወጣችም። አልተናገረችም። ባለ ዕዳ ናት አይደለችም? ባለ ዕዳ አትሆኑ ሞቱ ያስፈራል፣ ያስፈራል። እግዚአብሔር ለዛ ነው ኢየሱስን የላከው። ማንም አይችለውም ሲኦልን። ለዛ ነው ኢየሱስ የሲኦልን ኃይል ሰብሮ የተነሳው። ለዛ ነው ኢየሱስ እግዚአብሔር እኛ በስራችን መፈጸም የማንችለውን ነገር ልጁ ኢየሱስን ልኮ ይፈጸመልን። ኢየሱስ እንደዚህ አለ፣ እኔ ራሴን ስለ እነርሱ ስል ምን አድርጌአለሁ? ቀድሻለሁ አለ። ስለዚህ አንተ በክርስቶስ ኢየሱስ በኩል ምንድነው የተቀደስክነ በሰራኸው ስራ ነው? አይደለም። ኢየሱስ በመስቀል በሰራው ሥራ ተቀድሰሃል። አንተ ከተቀደስክ፣ አንተ ከአንበሳው ከዳንክ፣ አንተ ከሲኦል ከዳንክ፣ ጎረቤት ሲሞት እንዴት አስቻለ? እንዴት ዝም አልክ? ወንጌልን እንዴት አትሰብክም? እግዚአብሔር እንዲህ ይላል ባለዳነክ ባለዳነ። አስቴርን አላት፣ አይደለም መርዶክዮስ፣ እዳ አለብሽ። ዝም አትበይ፣ ዝም አትበይ። ነገ እግዚአብሔር ይጠይቅሻል፣ ስለ ጓደኛሽ፣ ስለ ሞተችው ጓደኛሽ ሳትናገሪ ዝም ብለሽ ወታ፣ ስለ ተበላችው ጓደኛሽ እግዚአብሔር ምን ያረግሻል? ይጠይቅሻል። የሰጠውሽን ሕይወት ለምን አልሰጠሽ፣ የነገርኩሽን ሕይወት ለምን አልፈጸምሽም ብሎ እግዚአብሔር ይጠይቅሻል እያለን ነው። ሃሌሉያ። ደስ የሚል ቆንጆ መልእክት ነው። ሰምታችኋል። ስለ ኢየሱስ በተገኘ አጋጣሚ ሁሉ እንስበክ። ኢየሱስ ብቻውን ያረዳል። ከሱ ውጭ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በላይ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ።